ሲጀመር ጥሬ ስጋ አይበላም። ክርስቲያን ጥሬ ስጋ አይበላም። ግራይ መሐመድ ያመጣው እርጥብ ስጋ ይባላል። እርጥብ ስጋ ነበር የሚባለው፣ ወጀመር እርጥብ ስጋ፣ ይሄንም ግራይ መሐመድ ይዞት ነው ዝቻከ ላይ የገባ። ጥሬ ስጋ የበላ የሰው ስጋ እንደበላ ነው የሚቆጠረው፣ ያለች ወላይታ የሰው ስጋ እንደበላ

ሰራዊት የተገኘ ነው ናይት ክለቦች ውስጥ በዘፈን የተሞሉ በእነ አስቴር አወቀ በእነ ቴድሮስ ካሳሁን ዘፈን የተፈለቀለቀው